ሰላዋትን በተመለከተ እንዲሁም መውሊድን እዛ ውስጥ ያሉ ነገሮች በተመለከተ ቢድዓ ውስጥ ያሉ ነገሮችን በተመለከተ ብዙ ለማስዋብ የተኬደበት አካሄድ አለ ያማሻአላ ነገር ግን ነቢዩ ዐለይሂ ሰላት ወሰላም ወሸረል ኡሙሪ ሙሕደሳቱሃ አላሉም ወይ ከዑመር ንግግር የነቢዩ ስ ሰለም ንግግር አይበልጥም ወይ ጥያቄ ሁለተኛ ከኢማሙ ሻፍዕይ ንግግርስ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር አይበልጥም ወይ? ዑመር ብን አልኸጣብ ነቢዩ ሰለላሁ ዐለይሂ ወሰለም ያልሰሩትን የማያውቁትን ነገር ፈጥረው ነው ወይ ይችን ቃል የተጠቀሙት? ከዛም ባሻገር ደግሞ ነቢዩ ዐለይሂ ሰላቱ ወሰላም እነዚህን ሰዎች ከነሱ በኋላ የመጡ ሰዎች ጋር እንድናወዳድራቸው ነቢዩ ስ ላ ለም የሰጧቸው እውቅና ይፈቅዳል ወይ ለምሳሌ ዑመር ብን አልኸጣብን ከኔ በኋላ ነቢይ ቢሆን ኖሮ ዑመር በሆነ ነበር ብለዋል ማን ነቢዩ ዓለይሂ ሰላት ወሰላም የአቡበክርን ደግሞ ፈዳኢል ነቢዩ ዓለይሂ ሰላት ወሰላም ከኡማው ያነፃፀሩበት ቦታ የምናገኝበትን አጋጣሚ ወይም ደግሞ ከሌሎች በላጭ መሆኑን ያመላከቱበት ቦታ አለ ነቢዩ ዓለይሂ ሰላት ወሰላም ላኪን ቢድዓ ውስጥ ሰደቃ አለ። ቢድዓ ውስጥ ዚክር አለ። ቢድዓ ውስጥ ሰለዋት አለ። ኦኬ ሰለዋት በጭፈራ ነው ወይ? የሰለዋት መስፈርት ሰዎች ተሰባስበው የሆነ ቦታ አዘጋጅተው ከዛም በኋላ ድቤ እየመቱ እየጨፈሩ እያጨበጨቡ ሰለዋት ያውርዱ የሚል ነገር አለ ወይ? ለዚህም ጥያቄ ምክንያቱም ከበቂ በላይ መረጃዎች ስላሉ በቪዲዮ ተደገፉ ማለት ነው። አላሁመ ሰሊ ዐላ ሙሐመድ እየተባለ ሚጨፈር ማርና መርዝ አንድ ላይ ተደባልቀው ብዙ መርዝ በኢስላም ላይ መዘዝ ስለሚያመጡ ሁለተኛ ቢድዓ አይደለም ወይ? የነቢዩን ሙሐመድ ሰለላሁ ዓለይሂ ወሰለም እመት እየበታተነው። ቢድዓ ባይኖር ኖሮ ሰዎች ያልነበረን ነገር ሲያመጡ ያልነበረን ነገር የሚያመጡ ሰዎችን ይሄ እኮ የለም ብለው ሐቅ ላይ ያሉ ሰዎች ጠዕን ያደርጋሉ፣ ያወግዛሉ። ያኔ ባጢል ላይ ያሉ ሰዎች ለባጢላቸው ልክ አሁን መውሊድን እውነት ለማድረግ ብዙ ሰዎች ጥረት እንደምታደርጉት ብዙ ጊዜ ኡማውን ሚበታትነውስ እየበተነን ያለው ቢድዓ አይደለም ወይ? ለምን ቢድዓን እንተተን? አላህ ዋዕተሲሙ ቢሐብልላሂ ጀሚዐን ወላ ተፈረቁ ብሎ እንዳለው፣ ለምን በአላህ ገመድ በነቢዩ ሰለላሁ ዓለይሂ ወሰለም ሱና መንገድ አንድ አንሆነም? አንድ ሁለተኛ ቃለ ወቃል ቃለ ላህ ወቃል ረሱል ከተባለ በኋላ

የእሳቸው ሐዲት አለ ያንን አላሁ ስብሓነሁ ወተዓላ ለኛ ለእኛ በሽታው እንደሚመጣ ስለሚያውቅ አስቀድሞ መድኃኒቱን ነግሮናልና፣ ለምንድን ለምንድነው በዛ መዳኘት፣ የእግር ቁስል የሆነባችሁ ቢድዓ። አህለል ቢድዓ ማለት ቢድዓን የምታሞካሹ ወንድሞቼ ማለት ነው። እስኪ በዚህ ጉዳይ በደንብ አድርገን በቅንነት እንደሆን ቲቢትም እንዳይለን ጩኸትም አያስፈልግም። በቅንነት መለሱልኝ። ባረከ ላሁ ፊኩም አንደኛ ያነሳው ሀሳብ ምንድን ነው ቃይዳ ይታወቃል። እነሱ ቁርአንና ሐዲስ በሰለፎች አረዳድ አልቁርአን ወሱና ቢፈህሚ ሰለፊ ልኡማ ነው። እና ሰሐቦች ረዲ ላሁ ተዓላ አንሁም የቢድዓን ጉዳይ እንዴት ተረዱት የሚለው ጉዳይ ወሳኝና ዋናው ጉዳይ ነው ማለት ነው። አይ የሰለፎችን አረዳድ አልቀበልም በኋላ ላይ ደግሞ የረሱልን ሐዲስ አይበልጡም የሚባል ከሆነ እንዴት የቢድዓ ጉዳይ ሰለፎች ይጠፋቸዋል የሚል ጥያቄ ያስነሳል። እና ቁርአንና ሐዲስ ሲጀምር በሰለፍ ያልነው እኮ በአረዳር ስለማንግባባ አይደለ ወይ? በአረዳድ ጉዳይ ላይ ከሁላችንም የተሻሉት እነሱን ስለሆኑ አይደለ ወይ? የሚል ነገር ማንሳት እፈልጋለሁ። ሌላው ምንድን ነው? ሰይዱና ዑመር ቁርአን እንዲሰበሰብ ያዘዙ ጊዜ ከሰይዱና አቡበከር እንዴት የአላህ መልእክተኛ ያልሰሩትን እንሰራለን ብለው ሲጠይቁ፣ ሰይዱና ዑመር ደግሞ አደለም ኸይር ነው መልካም ነገር ነው እያሉ ሲሞግቷቸው በብዙ ወራጃአኒ ነው የሚሉት እንደውም መላልሶ መላልሶ ጠየቀኝ። እና ይሄ ጉዳይ ቢዳ ውስጥ ማይገባ ከሆነ ሰይዱና አቡበከር ረዲያላሁ ተዓላ አንሁ ይህን አክል መከራከርና ይህን ነገር ማለት ለምን አስፈለጋቸው የሚል ነገር እንድናነሳ ያደርገናል። ከዛ በኋላም ቁርአን እንዲሰበሰብ የሰጡት ኃላፊነት የሰጡት መቶ በሚያወሩ ጊዜ ምን ብለው ነበረ? እንዴት የአላህ መልክተኛ ያልሰሩትን ስራ ትሰራላችሁ ሲላቸው ወላሂ ኸይር፣ ወላሂ ምርጥ ነው የሚል ነገር አንስተው መልስ ሰጥተውታል። ሌላው የሰይድና ዑመር ረድያላሁ ተዓላ አንሁን ሐዲስ ነው። እሱም ኒዕመት ልቢድዓቱ ሀዚሂ እቺ ምን አይነት ያማረች ቢድዓ ናት? እንግዲህ ሰይዱና ዑመር ኒዕመቲል ቢድዓ ምን አይነት ያማረች ቢድዓ ናት ይሏታል። እስኪ ሰለፎች እንዴት ነበረ ስንል ከንዙል ዑማል ላይ ምን የሚል ሓዲስ እናገኛለን። እንዲሁም ዲያኡል መቅዲሲም ይሄን ሓዲስ ዘግበውታል። ምን የሚል እናገኛለን? ሰይዱና ኡበይ ብኑ ከዓብ ለም የኩን ይሄ የሌለ ነገር ለምን ታመጣለህ ሲላቸው ሰይዱና ዑመር ረዲየላሁ ተዓላ ምን ይላሉ? አሊምቱ ወላኪን ሐሰኑን አውቅ ያለው ግን ይሄ ምርጥ የሆነ ተግባር ነው። እንግዲህ ይሄ ሰለፎች አረዳድ የምንለው ይሄ ነው። ሌላው ደግሞ ሰይዱና ዑስማን ረዲያላሁ ተዓላ አንሁ አንደኛ አዛን ሁለት የጁምዓ ቀን እንዳደረጉ ይታወቃል። አንድ አዛን ጨምረዋል። ይሄን አዛን ሰይዱና ኢብኑ ዑመር ሲገልጹት አብዱረዛቅ ፊ ሙሰነፍ በዘገቡት ሐዲስ ላይ አልአዛኑል አወሉ የውመል ጁምዓት ቢድዓቱን የጁማ ቀን የመጀመሪያው አዛን ቢድዓ ነው ይላሉ። አሁን እዚህ ጋ የሚነሳ ነገር አለ። አይ እሳቸው የፈለጉት ሉጋዊ ነው የሚል ሀሳብ ይነሳል። እኔ ብዕርን የምጠይቀው እስኪ ከሰለፍ አንድ አንድ ቢድዓቱን ሉጋዊያ አለ የሚባል ነገር አንድ እንዲጠቅስልን እንፈልጋለን። አንድ ከሰለፎች ሰለፎች ዘንድ ቢድዓቱል ሐሰና ይታወቀ ነበረ ሰለፎች ጋር በጠቅላላ ለምሳሌ ኢማሙ ሻፍይዬን መጥቀስ እንችላለን። አልቢድዓቱ ቢድዓታን ሁሌ እንደምጠቅሰው። ሁለተኛ ኢማሙ ማሊክን መጥቀስ እንችላለን። ኢማሙ ማሊክ ቤታቸው ሲገቡ ማሻ አላሁ ላ ሐውለ ወላ ቁወተ ይሉ ነበር። ይሄ በነቢዩ ሐዲስ ላይ የትም ቦታ ላይ አልተቀመጠም። በመጓጓዣ አይጓዙም ነበረ። መዲና ላይ ሐዲስ ለማስቀራት ሲሉ ሙሉ ታጥበው ልብስ ቀይሮ ያስቀሩ ነበር። ይሄ ከነቢዩን ከሳሓባም አልተገኘም። ኢማሙ አሕመድ ስለ ተዕሪፍ ተጠይቀው ታሪፍ ቢይር ዓረፋ ተጠቂቀው ላባእሰ ቢሂ ብለዋል። ስለዚህ እንደዚህ እያልን ብንቆጥር ቁጥር ቢዳዓቱል ሓሰና የሚባለው ነገር ሰለፎች ጋር ብዙ ይገኛል። እኔ እንደዚህ ከምናደርገው እንደ ኡስታዝ ብዕር ከፈቀደ በሰለፎች አረዳ ሰለፎችን ብቻ በመጥቀስ ቢዳዓቱል ሓሰና ብንወያይ ደስ ይለኛል።